በምረቃ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል እንዳሉት ዩኒቨርሲቲው ከመማር ማስተማር በተጨማሪ የማህበረሰቡን ችግር የሚፈቱ ምርምሮችን በማካሄድ ውጤታማ ተግባራትን በማከናወን ላይ ይገኛል። ፕሮጀክቱን አሁን በትምህርት ላይ ያሉ ተማሪዎች እንደ ቤተ ሙከራ ሊጠቀሙበት የሚችሉም ትልቅ የምርምር ማዕከላችንም አድርገን እንስዷለን። ሀገራችን ኢትዮጵያ ከትላልቅ ወንዞቿ ከ45000 ሜጋዋት ያላነሰ የኤሌክትሪክ ኃይል ማመንጨት እንደምትችል የተደረጉ ጥናቶች ያመለክታሉ። በተመሳሳይ ከትናንሽ መሰል ወንዞች የኃይል ማመንጫ ፕሮጀክቶችን በመስራት ከዋናው ግሪድ ውጭ ለሆኑ ህዝቦቻችን የኤሌክትሪክ ኃይል ማቅረብ እንችላለን። በውሃ ምህንድስና ትምህርት አንቱታን ያተረፈው የአርባምንጭ ዩኒቨርሲቲ በታዳሽ ኃይል አገልግሎት አነስተኛ የውሃ አቅሞችን በመጠቀም የገጠሩ ህብረተሰብ ችግር ለመመለስ እየሰራ ስለመሆኑ የገለጹት ፕሬዝደንቱም በዲንጋሞ ቀበሌ ከክርስቲያን ኤድ ጋር በትብብር የተሰራው የፒኮ ኃይል ማመንጫ ብዙ መስራት እንደሚቻል የሚያሳይ ነው ብለዋል። ይህ የኃይል ማመንጫ ፕሮጀክት በትብብር በመሆን ዩኒቨርሲቲያችን ምርምርን፣ ፈጠራንና የማህበረሰብ ችግሮችን ለመፍታት ያለንን አቅም ያሳየንበት ከመሆኑም ባሻገር ዩኒቨርስቲያችን የወደፊት አቅጣጫ የሚጠቁም ትልቅ ምዕራፍ ነው። የኢፌድሪ ውሃ ኢነርጂ ሚኒስቴር ዴታ ዶክተር ኢንጂነር ሱልጣን ከማል በበኩላቸው በኢትዮጵያ ከግማሽ የሚበልጥ ህዝብ የመብራት ኃይል ተጠቃሚ ካለመሆኑ የተነሳም በደንና ደን ውጤቶች ላይ እያደረሰ ያለው ተጽዕኖ ቀላል የሚባል አይደለም ብለዋል በመሆኑም ምንም እንኳን ከፍተኛ የሆነ የታዳሽ አገር ምንጭ አገር ብንሆንም እስካሁን ድረስ 54 ፐርሰንት ህዝባችን ብቻ የኤሌክትሪክ ተደራሽ ነዋል ማለትም በትንሹ ወደ 57 ሚሊዮን ህዝብ በአሁኑ ሰዓት በጨለማ ህይወት እየኖረን ያለው። ከ90 ፐርሰንት በላይ የሆኑ ህዝባችን ለማብሰያነት የሚጠቀመው ኢነርጂ ባዮማስን ነው፣ ደን በመጨፍጨፍ ነው። ይህ ደግሞ የራሱ አደጋዎች አሉት። ደን ሲጨፈጨፍ የአፈር መሸርሸርን ያስከትላል፣ የምግብ ምርትና ምርታማነታችን ይቀንሳል። ሚኒስቴር መስሪያ ቤቱ አነስተኛ ውሃዎችን በመገደብ ኃይል ለማመንጨት የሚያደርገውን ጥረት አጠናክሮ እንደሚቀጥልም ዴታው አረጋግጠዋል። የክርስቲያን ኤይድ ተወካይ አቶ ነጻነት ፈለቀ በበኩላቸውም የመንግስት የልማት ክፍተትን ለመሙላት ድርጅታቸው የጀመረውን ድጋፍ አጠናክሮ እንደሚቀጥልም አብራርተዋል። ዋናው ግን እንደዚህ አይነት የመንግስት እና የሲቪክ ማህበረሰብ ተቋማትን አቅም የማጎልበቱ ስራ ላይ ትኩረት ሰርቶ የሚሰራ ድርጅት ነው። የካምባ ወረዳ ዋና አስተዳዳሪ አቶ አለሞ ጉቸሬ በበኩላቸውም የአካባቢው የዘመናት ጥያቄ መልስ በማግኘቱም ለሥራው መሳካት የተጉ አካላትን አመስግነዋል። ፕሮጀክቱ በዩኒቨርስቲው ተመራማሪዎች ታሪክ ግንባር ቀደሙ እንደመሆኑ መጠን ለአካባቢው ህብረተሰብ ዘርፈ ብዙ ጠቀመታ ያለው በመሆኑ ክርስቲያን ኤይድ፣ አርባ ምንጭ ዩኒቨርሲቲ በቀጣይ ጊዜያት በአገልግሎቱ አሰጣጥ ላይ ክትትል፣ ድጋፍ፣ ጥገና ስራዎች ሁሉ ከጎናችን እንዲትሆኑ በማለት በዚህ አጋጣሚ አደራ ያልኩ በመጨረሻም ለዚህ ፕሮጀክት መሳካት ከፍተኛ ሚና የተጫወቱትን በራስና በወረዳው መንግስትና ህዝብ ስም ታላቅ ምስጋናን አቀርባለሁ። ከወረዳው ነዋሪዎች መካከል ወይዘሮ ብርሃኔ ምሰኔና አቶ እስራኤል ቶማስ በበኩላቸውም የኤሌክትሪክ አገልግሎት በማግኘታቸው አዳዲስ ቴክኖሎጂዎችን መጠቀም እንዲችሉና የስራ ጫና ለመቀነስ የሚያግዝ በመሆኑ የተሰማቸውን ደስታ ገልጸዋል። ስለዚህ አሁን በብልጽግና ጊዜ የተሻለ አሁን ወደ ኋላ የቀሩ ህብረተሰቦች፣ እናቶች ይህን የጠና ችግር ሁሉ እንዲቀረብ የሚያደርግ የመብራት ኃይል በመምጣቱ ህብረተሰቡ በጣም ደስተኛ ነው። ማብራት እንግዲህ ከዚህ በፊት የእኛ ማህበረሰብ በብዛት ስልጣኔም ሳይደርስ የተለያዩ መሰረተ ልማት እጦት አካባቢው በብዙ ነገር ተጎቶ ነበር። እዚህ ማህበረሰቡ የሚኖረው አሁን እንዲያጋጣሚ አጋጣሚ ይሄ ግብረ ሰናይት ድርጅቱና መንግስት በአመቻቸው ይህ ሁኔታዎች ተመቻችተው መገኘት በጣም ደስ ብሎኛል። በምረቃ ሥነ ሥርዓቱ ላይ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎን ጨምሮ የደቡብ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳድር አቶ ጥላሁን ከበደ እንዲሁም የውሃና ኢነርጂ ሚኒስተር ሚኒስትር ዶክተር ኢንጂነር ሀብታሙ ኢቲፋን ጨምሮ የተለያዩ የመንግስት የስራ ኃላፊዎች ተገኝተውበታል።